دفع دفع نجا نجا የሁላችሁ የመዳም ባል እንደሰማችሁት፣ ጉድ ያመጣላችሁ ማለት ነው። ጉድ ነው ጉድ ነው። እኔ ኢትዮጵያዊ ነኝ፣ የራሴን አማርኛ ጥዬ አልችልም ማለት ነው። እሱ ግን ኦሮሞኛም አማርኛም እያወራ ነው። መዳሞች፣ ቅመሞች ተጠንቀቁ ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱህ። ውድና እየተከበራችሁ ቻናል የተከታታዮች ውድ ቤተሰቦች ወዳችሁም አከብራችሁ፣ እንዴት ከረማችሁልኝ? አልሐምዱሊላህ ሰላም ነን። በያላችሁበት ሰላማችሁ ብዙ ትተረፉ፣ ይበል ኢትዮጵያ ሀገራችን ሰላም ተሆን እንደምን እያልኩኝ ዛሬ በባባ መጥቻለው። ማነው በባባ ወይም በመዳም ባል? እና መግቢያ ላይ እንደሰማችሁት ማለት ነው ኦሮመኛም አቀላጥፎ ያወራል፣ አማርኛም አቀላጥፎ ያወራል። ወሰላም ይታያል። አጅብ እኮ ነው! እና ከየት ነው የተማረው? እኔ አማርኛ ብቻ ሌላ ቋንቋ አላውቅም። እየተቸገረ ያለው ማለት ነው። እሱ ግን ኦሮምኛ ራሱ አልጠራውም ማለት ነው። ከለም ኢትዮጵያ እያለ ነው። እንግሊዘኛ ግን አልችልም አለ ምስኪን ሴው። እንግሊዘኛ መቼ አልነበረበት ማለት ነው። እንዴ ኢትዮጵያን አፍቃሪ ነው ማለት ነው። ኢትዮጵያን ቋንቋ ከቻለ። እና በኮሜንት ደግሞ ያየሁት ማለት ነው። እንዴ የመዳም ባል እንደዚህ አማርኛ ቋንቋችንን ካወቀማ ሲጠሩ ስንሳደብ ሊሰሙን ነው፣ ሲጠሩ ስንራቅም ሊሰሙን ነው። ምናም ብዙ ኮሜንቶች አይቻለሁ፣ እና የቪዲዮ በተለቀቀበት ማለት ነው ገብቼ ኮሜንቶችን እያነበብኩ ነበር። እና እኔ በነገራችን ላይ የሆነ ቪዲዮ ላይ ስገባ ማለት ነው፣ ኮሜንት ከምሰማው የማነበው ነው የሚያዝናናኝ፣ እና ለማንበብ ነው የምሮጥ። ብዙም ኮሜንት አልጽፍም፣ ማንበብ ግን ከስር እስከ ራሱ ድረስ ነው የማነበው እና ያኔ የሚያስቁም የሚያዝናኑም አሉ። ግን አብዛኞቻችሁ የምትሰደቡ እና የምትራገሙ ግን የሆነ ጥሩ አይደለም እንደኔ አግባብ አይደለም ማለት ነው። ያኔ ከሰው ቤት ስለሆነ ያለ ነው ወደን እና ፈቅደን ስለሆነ እየሰራን ያለ ነው። ስጠሩን ያኔ መራገም እና መሳደብ ጥሩ አይደለም። ምክንያቱም ተራጋሚ ራሷን ደርጋሚ ይባላል። አባባል ብቻ አይደለም ይሄ ነገር እውነት ነው ማለት ነው። ያለ ስራቸው ከሆነ ዝም ብለ የምንራገመው እርግማኑ ዙሮ ዙሮ ወደ ራሳችን መምጣት አይቀረም ማለት ነው። እርግጥ መዲያሞች ያናዱም አያጠፉም እያልኩ ሳይሆን በጣም ነው የሚያናዱት ማለት ነው። እኔ ግድግዳው ተሰቀልኩኝ የወለወልኩኝ ግን ነ ውሃምጭል ነ ሻያሰሪልን ነ ይህንበይልን ይን ነይ ልጆችን ንዲንበይ በቃ መጥራ በለለባቸው ነገር ይጠራሉ። እኔ እኮ ፉ ተንጠልጥል ያለው እየፈገፈኩ ሰው ደረጃውን ሰወርድ የተሰቀለ መሰላሉ ማለት ነው። ስለዚህ ትግስት ሊኖረን ይገባል እንጂ እነሱ በጣም አናዳጅ ናቸው። እነሱ ጋር አብረን ወግ ማለት የለብንም ማለት ነው። ተጨጓራችንም ጥሩ አይደለም። መታገስና ታጋሽ እና ቸዎች መሆን አለብን እና መሳደብና መራገም አግባብ አይደለም አለው እንጂ አብዛኛው ኮሜንት ሳይ ማለት ነው። እንግዲህ በቃ መሳደብ እየተሳደብ ሲጠሩን እኮ ሳደብ ነበር። በቃ ተበላ አንየ መቆራገም ነው በቃ ተበላን። ሁላችንም በቃ አብዛኛው ይሄን ኮሜንታተሮች እና

ይወይኔ የማበሳል ፍርስ ስላለሰ ሰማ ማለት ነው። የምር አዲስ ሰራተኛ ሲመጣ ድንግጥ ማይበልስ ማለት እንደነሽ ይላቸዋል። ዘና ብቅ ሲሉ ከበሩ ማለት ነው። እና አንድ ነገር ካሳየች ደግሞ እነሱ ማሻአላ፣ በአንድ ጊዜ ነው የሚያፍዙት ማለት ነው። እንዲሁም ጓንደኛ ልክ እንደ ኮሜንታተሮች ሴትዮዋ ስትጠራ የሀያት ጂቢ አባያት ትራታለች። በዛው ቅሪ ያባት ትመለሽ

ሳያና እድሜያትም ዝም ብላል። በጠሯ ቁጥር ማለት ነው ግዴታ የሆነ ነገር ታስከትላለች። እና ይህን የምታደረጉ ግን ማለት ነው ትግስት ኖር አለበት ትግስት ይኖረን የሆነ ጥሩ አይደለም። እኔ እነሱ በሚያናድሱ እና በሚዞልሙን እነሱ ራሳቸው ስራ በስራቸው ይጠየቃሉ። ምንም አሰሪ ቢሆኑ እንዲየፈለጉ የማድረግ የቤታቸውን ሀገራቸው ሁኖ መብት ቢኖራቸውም ግን ከፈጣሪ ግን ዘንድ ግን መጠየቃቸው አይቀሬ ነው። ያለ አግባብኛን የሚያዙና የሚያንከለከሉ ሆነ ከሆነ ማለት ነው ምንም ማሰርና ምንም ደግሞ ሊከፍሉ ፈጣሪ ዘንድ መጠየቃቸው አይቀር። ስለዚህ ሁሉንም ለፈጣሪ ሰጥተን እኛ ትግስትና ሰብድ ኖረብ ይችላል ማለት ይገባል ማለት ነው። እኛ እንዳናበላሽ ትንያችንንም አፌራችንንም አሁን እየሰጣ ታዛሽ ተሆነ እንደሞ ወንጀላቸውን አጥበን ምን ይበቃናል ማለት ነው እና በሰላም ወደ ሀገራችን ማለት ነው እንድንሄድ? በቃ ታጋሽ የሆነ ሚዲ ነው። እና ያው ዛሬ ይሄን ቪዲዮ ነበር እየላክ የወጣሁት። ለቻናሌ አዲስ የሆናችሁ ደግሞ ደሞ ሰብስክራይብ ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጉን ተወዳችሁ ማለት ነው። እንዲሁም ነባሮቹ ላይክ፣ ሼር ማድረጋችሁ እንዳትረሱ። አሳብ አስተያየታችሁ እንዲሁም ኮ በኮሜንት እስኪጻፉልኝ ማለት ነው። እናንተ ትሳደባላችሁ ወይስ ትሳደው ማለት ነው? ያጋ አን ተሳሪ ባላውቅም እርግጥ ሲጣሩኝ ስራ ይሄ ሆነ ስራ ይሄ ትንሽ ልናደድ ይችላሉ ግን

እና እነዚህ ሰነዶች ይሄንን አረጋለሁ እንጂ ታድገንም አላቅም። እና ኢንሻአላህ አላህ ሶብሩንም ትግስቱን ይስጠን። በአገራችንን ምርስቃችንን ይስጠን። አገራችንን ሰላም ትሁን። የሰው ታዛሽ ከመሆን ያውጣን። አፍያችንን ሙሉ ለሙሉ ይስጠን። የሰው ልጅ ዋናው አፍያ ነው። አፍያ ከሆነ በቃ ጊዜ ማለት ነው። ያው እንዲህ ውሃ እንደ ጎርፍ እንደ ፈሳሽ ውሃ ነው፣ ይፈሳል ይሄዳል። በቃ ይሄዳል ይሄዳል። መጥፎም ያልፋል፣ ጥሩም ያልፋል፣ ሁሉም ያልፋል። ምንም እኛ ጋር የሚዘወትን ነገር የለው። ግን ለሰው ልጅ ዋና ነገር ጤና ነው። ጤና ለቅጽበት ያክል እንኳ ትንሽ የነገር ሲሰማን እንኳ እንዴ ነው መተንፈስ እኮን የሚያቅተን እና በያለንበት ጣፍያችንን አላ ስባንታላ አያጓጅብን ትግስቱን የሚስጠን ሀገራችንም ሰላምትሆን በሀገራችን ህዝጋችንን ያከማችልን ያረቢ። እና ዛሬ ያው እነባባል ነበር የመጣሁት ሰማቸው ሲያስቁኝ፣ ብዙ ኮሜንተሮች ናቸው ቪዲዮ እንዲሰራ ያደርጉኝና